ሶስ የተናደደች ጠንፍ የተናደደች ዳኒ ተናደደ አልተናደደም፣ ምንድን ነው ነገሩ ትላላችሁ? ሰላም ሰላም፣ ውድኔ ቻናል ተከታታይ ሰላማችሁ ይብዛልኝ። የእኔ ውድ ቤተሰቦች በያላችሁበት ላይክ ሼር አድርጉ። አሳብ አስተያየት ካለ በኮመንት አስቀምጡ። ወርቀቅ በሉ። ይህ የቃልዬ ቤት ነው፣ እንደፈለጋችሁ መጻፍ ትችላላችሁ መኮመንት መኮመት ትችላላችሁ። በነገራችን ላይ ማለት ነው ብሩኬ እና ሀይሚ በቅድሚያ መቼ ነው የምትግባቡት? መቼ ነው የምትታረቁት? ቅድሚያ ይሄ ለእናንተ ጥያቄ ይቅርብልኝ። አይበቃችሁም? አይበቃም? ወደ ራሳችሁ አትመለሱም? ምንድን ነው እንደዚህ እቃቃ ጨዋታ እንደ ሕፃን ልጅ ስንት ተወደድኩኝ ብላችሁ ነው እንዴ? ሰው እኮ በእናንተ ተጨንቆ ነው ያለው። እኔ ልቤን በሽተኛ ሁኝ ያለውኝ ብታምኑም ባታምኑም ማለት ነው ለምን ገብርኤል ነው የሚያውቀው የልቤር። ግን በጣም በጣም ግን በጣም ከልክ በላይ የሆናችሁ ነው በዚህ ልክ ማለት ነው። ብሩኬ እንግዲህ ምንድን ነው ትናንት ነው የተፈጠረው፣ ሁላችንም እናያለን። ሀይሚ ዳኒ ጋር ሄዳ ነበረ። እንግዲህ በዛን ሰዓት ደግሞ ሶሲ ተናዳ ነበረ። ነገር ግን የእሷ መናደድ ለብሩኬ እንግዲህ እንትን አዝኖላታል ምናምን ነገር ግን ነገሮቹ መፈታት እንዳለባቸው እና ከሶሲ ጋር ያላትን ነገር ሀይሚም መፍታት እንዳለባት እና ሀይሚም ዳኒ ቤት መሄዷ ልክ እንዳልነበረ ሁሉንም ነገር ሶሲ በጣም እንደተጨነቀች እንደተጨነቀች ጭንቀት ውስጥ እንዳለች ነው ብሩኬ እየተናገረ ያለው። ይሄ ደግሞ ልክ እንዳልሆነ ነው እየተናገረ ያለው። እንግዲህ ከሀይሚ ጋር ዛሬ ተገናኝተው ነበረ። ብሩኬ ሶሲ ተናደደች፣ ዳኒ ተናደደ። ምን አስጨነቀ? ለምን ከሀይሚ ጋር አንተ ፒስ ሆነክ ታርቀክ ለምን ጥላቶቻቸውን አታሳፍሩም? እሷ መጀመሪያ ለዳኒ ክብር ሰጥተዋለች እንዴ? ራሷ ነች ስትንዘላዘል የራሷን ሕይወት ያበላሸችው አይደለም እንዴ? እውነቱ እውነቱን እናውራ ከተባለ ታዲያ አንተ ታዲያ አንተ ስለ ሶሲ መጨነቅ መደበር ምን አስጨነቀ? ምን የሚያስጨንቅ ነገር አለ? ይሄ እኮ ትፈልጋታለህ እንደማለት ነው። እዚ ጋር አንተን የማይረዳ ሰው ትፈልጋታለህ ይሉሃል። አንተ አስበ ሊሆን ይችላል ለሴት ልጅ ካለ ክብር አንጣር፣ ነገር ግን እዚ ጋር ኦዲንስ እንደዛ አይረዳ። ብሩኬ እዚ ጋር የራስህን ስም ራስ እያጠፋ ያለው ማለት ነው። ሀይሚ ደግሞ የሄደችበትን ምክንያት ትናንት ጀምሬ ነግሬያቸኋለሁ። ዳኒ ዳኒ ጋ የሄደችበትን ምክንያት ብሩኬ ስለተከሰሰ ከራሷ አንደበት ዛሬም ተናግራለች ክሱን ለማስቆም ነው አያችሁ ይሄዝህን ያክል መስዋዕት የምትከፍል ልጅ ነች ሀይሚ ማለት ነው ብሩኬ ደግሞ አንቺ ለእኔ መስዋዕት እንድትከፍል አልፈልግም የኔን ችግር ራሴ ፈተዋለሁኝ ከሶሲ ጋር ብቻ ፒስ ፍጠሪ ነው የሱ ሁለቱም እኮ ተቃራኒ ሀሳብ ነው ያላቸው አንድ አይነት ሀሳብ ቢኖራቸው ችግሩ ሊፈታ ይችላል ሁለቱም እዚ ጋር ተቃራኒ ናቸው። እኔ እንደተረዷቸው ሀይሚንም ብሩኬንም ሀይሚን ለዳኒ ነው እያሰበች ያለችው፣ ዳኒ ስለተፈነከተ እዛ ጋር ስለተደበደበ። ምንም የተደበደበው ነገር የለም ፕላስተር የለጠፈው እንደዛ አድርገን እኛም ማስመሰል አያቅተንም። አስመሳይ ዳኒ ማለት ነው። ነገር ግን ብሩኬ ደግሞ ለሶሲ መጨነቅና እንደገና የእሷ ህይወት ስለተበላሸ ለብሩኬ ጭንቀት ፈጥሮበታል። እዚጋ ማለት ነው ዋናው ነገር ለምን ይሄ ጥያቄ ሆነብኝ ለምን ሊያስጨንቅ አለ ብሩኬ ሀይሚ ከዚህ በፊት እንደዛ አይነት ፕራንክ ከሶሲ ጋር በሰራ ሰዓት አንተ ሶሲ ለሃይሚ ተጨንቃ ነበረ ይሄን ፖይንት ያዙልኝ ሶሲ ለሀይሚ ተጨንቃ ነበረ አልተጨነቀችም እንደውም ስታመነ ጫጭቃት ነበረ ልትመታት ስትጋበዝ ነበረ ብሩኬ መለስ ብለን ማየት እንችላለን። ቅርብ ቀን እኮ ነው ይሄ የተደረገው ማለት ነው። ለሃይሚ ያላሰበችላት ሴት፣ ላልተጨነቀችላት ሴት ብሩኬ አንተ መጨነቅ አይገባህም። እሷ እኮ ለእኔ ለሃይሚ ሴት አልተጨነቀችላትም። እኔ ለምንድን ነው ለሶስት የሚጨነቅላት ብለህ ማሰብ ትችል ነበረ። አይክ አንተና ሃይሚ አሁንም አልተግባባችሁም በጣም ክፍተት አለ መሀላችሁ ውስጥ። ያንን ክፍተት ደግሞ ሁለታችሁ ናችሁ ልትሸፍኑት የምትችሉት። ሁለታችሁ ናችሁ ወደ ራሳችሁ ልትመለሱ የምትችሉት። ማንም የእናንተን ህይወት የእናንተን ክፍተት ሊሸፍኑ አይችልም፣ በጭራሽ ማለት ነው። እኛ አሽቃባጮች ራሱ ልንሸፍኑ አንችልም የእናንተን ክፍተት። እውነቴን ነው፣ እኔ እውነቱን እውነቱን ስናገር ማለት ነው። እና በጣም ሚገርም ነገር ነው። እዚህ ጋር ስለ አንቺ ህይወት ስለ እኔ ህይወት አያገባም ትላል ሀይሚ። ብሩኬ ደግሞ ስለ እኔ ህይወት አያገባሽ ይላል እና ታዲያ ስለ ህይወት ስለ ሁለታችሁም ህይወት እርስ በራሳችሁ አያገባኝም አያገባሽም ከተባባላችሁ ስለ እናንተ ህይወት ማን ነው የሚያገበው? ዳኒ ሶሴ ከህይወታችን ይውጡልን እያልክ ነው ብሩኬ ማለት ነው። ዳኒና ሶስና ከእናንተ ህይወት ውስጥ ሊወጡ የሚችሉት እኮ ብሩኬ አንተና ሀይሚ ለይቅርታ ልብ ሲኖራችሁ ይቅርታ ስትጠያየቁ ነው እንጂ ልባችሁን የሚያሻክር ንግግር እየተናገራችሁ፣ ሁለታችሁም ውስጥ ቅሬታ እየፈጠራችሁ፣ እማያግባባችሁ አሳብ፣ ሁል ጊዜ ተራራን የሚያደርጋችሁን አሳብ እየፈጠራችሁ እነሱ ጋራ እንዴት ሊወጡ ይችላሉ? ይሄ ለእነሱ ሁሌም ደስታ ነው። እንዴት ሊሆን ይችላል? አላቅም። ይሄ የማውቀው ነገር የለም። ሁለታችሁ ውስጥ መግባባት የሚባል ነገር የለም። ሁለታችሁም ውስጥ እልህ አለ። ሀይሚ ደግሞ ለብሩኬ በጣም ትጨነቃለች፣ ታስባለች ከሚባለው በላይ ማለት ነው። ብሩኬ ደግሞ ያንን ሊረዳት አልቻለም። እንዴት ነው የምታሰረው እያልክ ነው። ብሩኬ ማስረጃው እጅ ገብቷል የተሶሲ ጋራ አይቻለሁ፣ ፎቶ አለኝ፣ የተጻጸፋችሁ ቴክስት አለኝ ብሎ ለሀይምዬ አሳይሷታል። ማየት ብቻ ማለት ነው፣ አላከላትም። ለአንተ ግን አላሳይህም፣ አላከልህም። በምን ማስረጃ ዳኒን ትከሰዋለህ? ዳኒ ግን ማስረጃ አለው ፊቱ ላይ እንዲሁም ብሬሱ እንደተመታ እና ፊቱ ደግሞ ፕላስተር አድርጓል እስከ ዛሬ ድረስ ማለት ነው። ያ ሁሉ ከበቂ በላይ ማስረጃ ነው። አንተ ምንም ማስረጃ የለህም እጅህ ላይ እንዴት ነው ዳኒን ልትከሰው የምትችለው? እዛ ውስጥ ወደ እስር ከመግባት በፊት ችግሩን ለማስቆም የሄደችበት መንገድ ነው። ሀይሚ ዳኒን በፍቅር መንገድ የያዘችው ሁሉን ነገር ጠቡን ወደ ፍቅር እንዲቀይርላትና በሰላማዊ መንገድ ለመፍታት ነው። ብሩኬ ግን መረጋጋት ይጎልሃል። ተረጋጋ። በመቸኮል አይደለም። እልህ ውስጥ ተገባችሁ። ዳኒም የጀመረውን ነገር ህጉን እንዲጠነክር ያደርጋል። ነገ ህግ ቦታ ብትወሰድ እኔም በድሎኛል፣ ብትል ያለ ማስረጃ ከመሬት ተነስቶ አይፈረድበትም ለዳኒ። ዳኒ ግን ከመቂ በላይ ማስረጃ አለው አለው። ቁስሉ በራሱ ብቻ ማስረጃ እኮ ነው እንዴ ብሩኬ የዋህና ለካ በጣም የዋህነ ሃይሚ ግን ስማርት ናት የሄደችበት መንገድ ምናለች አለች የታለ አንተ ማስረጃ ዳኒ ማስረጃ አለው አንተ ማስረጃ የት ነው እንዴት ነው ብትከሰስስ ሶስት አመት እኮ ነው የሚፈረድበት ብትታሰረስ አለች የኔ አንበሳ የኔ ጀግና የኔ ቅማም ምን አባቴ ሊሆንልሽ እኔ እኮ ይሄ እኮ ነው ልቤን የሚረተው ይሄ እኮ ይሄ እኮ ጭንቅላትሽ ይህ አመለካከትሽ ይህ አርቆ ሀሳቢነትሽ እኮ ነው እኔን በቃ ልቤን የሚረተው የኔ ትንሽዬ እህት እውነት እና ብሩኬ፣ ያለምንም ማስረጃ ሰውን መክሰስ አይቻልም። በማስረጃ ነው ፍርድ ቤት ስትሄድ ምስክር ያስፈልጋል። ለዳኒ ምስክር ሀይሚ ብትቀየርብ፣ ሀይሚ አለች ስትደበድበው። እሷ ግን አትቀየርም፣ በማንም ልትለውጣ አትችልም። መልካም ሴት ናት። ነገር ግን አንተ ምስክር ሳይኖርክ፣ ማስረጃ ሳይኖርክ ሕግ ጋር ከሄደ ሰው ጋራ ክርክር ማብዛቱ ተገቢ አይደለም። ለአንተ ሰላም ስትል ነው ዳኒ ጋ የሄደችው ሀይሚ።